እኔ ስለ በጣም በጣም ወደድኩት ርዕስ እንደምናገር ነኝ። ይህም ዜሮ ትራይሚስተር ነው። ትራይሚስተር ምን እንደሆነ ሰምተዋል እንደሆነ አስታውሳለሁ። ትራይሚስተር ማለት ሶስት ወር የሚያመለክት ነገር ብቻ ነው። በአጠቃላይ እርግዝና ዘጠኝ ወር ወይም ሶስት ትራይሚስተር እንደሚኖረው ይታሰባል። ነገር ግን እኔ ከእርግዝና በፊት የሚከሰተውን ዜሮ ትራይሚስተር ላይ እንደምናወራ ነኝ። ነገር ግን የእኔ የክድ አካላት እንደተደረገ አልታይኝም። በዓለም ላይ ያሉት እርግዝናዎች ዘጠና በመቶ ያልታቀዱ ናቸው እና አንዳንድ ችግሮችን ለመከላከል ቆንጆ አክም ለመፍጠር የእርግዝና እቅድ መዋል ለመደሰት በእርግዝና ሂደት ላይ ማለፍ ልደት፣ የጡት እንስሳትና እንዲሁም ሌሎች ነገሮች የሚሰጡ እድሎች ተሰናክለዋል። ስለዚህ ወላጆች ለመሆን የሚያስቡት አባትና እናት ሁለቱም ለራሳቸው የሚያደርጉት እይታ ጊዜ ነው። በዚህ ወቅት የአካላዊ ጤናቸውን፣ የአእምሮ ጤናቸውን፣ የስሜታዊ ጤናቸውን፣ የገንዘብ ጤናቸውን፣ የቤተሰብ ድጋፍ እና እኔ ላለው እንኳን የመንፈሳዊ ጤናቸውን ይመለከታሉ። ስለዚህ የህይወትን ሁሉም አካላት ይመልከቱ፣ የት እንደምትገኘ ይመልከቱ። ምክንያቱም የራሳቸውን ፎቶኮፒ ማፍላት ነው የምትሄዱ። ስለዚህ በምርት ከምርት ላይ ከሆኑ እርግጠኛ ነኝ የምታፈሩት ልጅ እንደ ምርት ይሆናል። እና እርግጠኛ ነኝ ሁሉም ወላጅ ለልጁ ምርት ነገር ማቅረብ ይፈልጋል። ስለዚህ ስለ አካላዊ ክፍሉ ስለምናገር ምን እንደምናስብ ነው። ይህ ኃይል ነው። የምትበሉት ምግብ ነው። የምትወስዱት ሀሳብ ነው። የምታዩት ፊልም ነው። የምትሰሙት መዝሙር ነው። የምትነቡት መጽሐፍ ነው። የምትቀላቀሉባቸው ሰዎች ነው። ሁሉም ነገር ነው እና በህክምና ዘርፍ እንደ አኒሚያ ምርመራ ማድረግ፣ የታይሮይድ ችግሮችን ማረጋገጥ ኤኤኤ እንደ አንድ ትልቅ ወረርሽኝ የሆነውን የስኳር በሽታ ማረጋገጥ እንዲሁም ከሩቤላ ሀሪሴላ ወዘተ ያሉ አስፈላጊ የቫይረስ በሽታዎች መከላከል እንደተጠበቀ ማረጋገጥ በጣም አስፈላጊ ነው። ደም ቡድኑን ማረጋገጥ እና ከባልደረባው ጋር የማይስማም ነገር እንደሚኖር ማረጋገጥ ደግሞ መልካም ጊዜ ነው። እነዚህ ሁሉ በትክክለኛው ደረጃ ማድረግ በጣም አስፈላጊ ነው እና በእውነት ልጅ ለማግኘት ከመሞከር በፊት ፎሊክ አሲድ እና ቢ12 ምክኪዎችን መውሰድ በልጅ ውስጥ ብዙ የተወላጅ እንክብካቤ እንዲሁም በተለይ የነርቫቱ እንክብካቤ ማከላከል ይረዳል። ስለዚህ ዜሮ ትራይሚስተር የዜሮ ቃል እንደ ባዶ ሊመስል ይችላል፤ አይደለም፣ ትልቅ እድል አለው። ይህ የትክክለኛውን ፍሬ ለራሰው ብቻ ሳይሆን ለቤተሰበው፣ ለከተማው፣ ለሀገሩ እና ለመላው ዓለም ለማግኘት ዘር የምትዘሩበት እና ስር የምትረሱበት ቦታ ነው። ይህን ሁሉ ለመኖሩ ቦታ ማድረግ ነው።